ሰላም ጤና ይስጥልኝ። በዛሬው ክላስ ትምህርታችን የኢፍ እና የእንለስ ልዩነትን ለማየት እንሞክራለን። ኢፍ ማለት ኮንዲሽን ነው፣ ምናልባት እንዲህ ከሆነ የሚል በኮንዲሽኖች የታጠረ ነገር ለማውራት ስፈልግ የምጠቀምበት ነው። ሳምሲ ማይ ሃፕን ምናልባት እንዲህ ሊሆን ይችላል ብለን ለማውራት ስፈልግ የምጠቀምበት ሲሆን፣ እንለስ ከሆነ ግን ካልሆነ በስተቀር እንደማለት ነው። ኢፍ ኖት ምናልባት ካልሆነ በስተቀር እንደማለት ነው። ኦይ ኬ፣ ስትራክቸራቸውን በተመለከተ ከእንለስ ቀጥሎ ኔጋቲቭ አረፍተ ነገር ሲመጣ፣ ከኢፍ ቀጥሎ ግን ፖዘቲቭ አረፍተ ነገሮች ይመጣሉ። እዚህ ጋር ኢፍኖት እንደምታዩት ያው እንለስ ማለት ኢፍኖት ማለት ነው። ኔጋቲቭ እንትኖችን ነው ይዞት የሚመጣው። ይሄ ሞር ጥያቄዎችን እየሰራን ለማብራረት እንሞክራለን ማለት ነው። አንደኛ አይ ዊል ሄልፕ ዩ ዳሽ ዩ አስክ ዩ አስክ የሚለውን አረፍተ ነገር የምትመለከቱት ፖዘቲቭ ነው ራይት። ስለዚህ አይ ዊል ሀልፕ ዩ ኢፍ ዩ አስክ የሚለው ትክክለኛ መልስ ይሆናል ማለት ነው። አይ ዊል ሀልፕ ዩ ኢፍ ዩ አስክ ትክክለኛ መልስ ሊሆን ይችላል። ሶ ሂር ኢፍ ኢዝ አ ቤስት አንሰር። ሁለተኛ ጥያቄ ዩ ዊል ናት ሳክሲድ፣ ዩ ዊል ናት ሳክሲድ ዳሽ ዩ ዎርክ ሀርድ ራይት ሰክሲድ ይሄ አረፍተ ነገሩ ኔጋቲቭ ነው። ዩ ዊል ኖት ሰክሲድ ልታልፍ ወይም ደግሞ ስኬታማ ልትሆን አልችልም። ዳሽ ዩ ዎርክ ሀርድ፣ አንለስ ዩ ዎርክ ሀርድ፣ ጠንክረህ ካልሰራህ በስተቀር ስክሴስፉል ልትሆን አልችልም እያለ ነው። አንለስ ዩ ዎርክ ሀርድ ኢዝ ዘ ቤስት አንስር። ሶስተኛ ጥያቄ ካል ሚ ዳሽ ዩ ሃቭ

if it is plugged in አሁን እዚህ ጋር ከተሰካ ማሽኑ መስራት ያቆማል ወይም ደግሞ አይሰራም የሚለው አይሆንም። ስለዚህ ካልተሰካ በስተቀር የሚለው ኔጋቲቭ እናደርገዋለን ማለት ነው። ስለዚህ the best answer here is unless ይሆናል ማለት ነው። አምስተኛ we will miss the train dash we hurry miss the train የሚለው ኔጋቲቭ ነው። we will miss miss ልናደርገው እንችላለን ትሬኑን dash we hurry ካልፈጠነን በስተቀራ የሚለውን ይሆናል ማለት ነው። ስለዚህ ካልፈጠን በስተቀርም ካልሆነ በስተቀር የሚለው unless ስለሆነ unless we had ይሆናል ማለት ነው። የመጨረሻው ጥያቄ I will join the trip dash my parents agree የሚለው እናንተ የምትሞክሩት ይሆናል ማለት ነው። ኮመንት ላይ አስቀምጡልኝ። ሌላም ግልጽ ያልሆነ ሀሳብ ካለ ኮመንት ላይ ካስቀምጣችሁ ለማብራራት ሞክራለሁ። ታንክ ዩ ቬሪ ማች። ሰላም ጤና ይስጥልኝ።